ልጆቿን ማቅረብ ምኞት ለማቅረብ ስትፈልግ ምኞት ምኞት ምኞት ብቻ አደረግባታል። ለምን እንድትቀር፣ ቤተክርስቲያን ያስጠላኛል፣ ቤተ ክርስቲያን አስቀርቼ ባስገዛት። ይሄ ጠቋር የሚባለው መንፈስ በዚህ በኢትዮጵያውያን ላይ የሰለጠነ መንፈስ ነው በአብዛኛው በተለይም ወደ መንፈሳዊ ስፍራ ቀረብ የሚሉትን መንፈሳዊ የማስመሰል ባህሪ ያለው ዳዊት ደጋሚ ነው። የፈለኩትን ባደርጋትና አነቀውኝ ብሾምባት ደስ ይለኛል። ትንቀለቀላለች። ጨሌ ምጥስዬ ምጥስ የቤቱ ገረቤ ላይ አውጥታ ወረወረች ሷነች። እኔም እሷን ሲኦል ጫፍ አደርሳት ደስ ይለኛል። ውስጧ ያለው እድገቷን የሚፈልግ የሚመኝ አይደለም። አሁን እንድትበላ እንድትጠግብ እንዲያምርባት እንድትለብስ ቆንጆ እንድትሆን አይልም። እንዲህ ነው የሚለው። አሁን የምሰሙት ይህንን ነው። ነወይ እንኳን ይሄን ይሄ ሰይጣኑ እናንተም አትሉም እኮ። ወንድነች ወንድነች፣ ገፍታ መታለች። ወንድነች ገፍታ መታለች። አመልጣ ሴታ ጋር እንትን ሆነች። ነው የምትመጭባት ቶላ አንዴ አንዴ። መልካችን ይቀያየር መጣን። ስትፀየፈን ተዳርተናት እንሄዳለን። ነስ እስቲ አንቺ ደግሞ እኮ ገለዋለሁ እያለ ነበር የመጣው እኔን ገለዋለሁ እያለ በለው። በቃ ለያዥ አስቸግሮ ነው። የምን ገለዋለሁ ነው? እዛ እየፎከረ ነበር የመጣው እኔን እኮ ነው

ጫብዙዎችን እንዲህ ያስፈራራቸው ነው ያስገብር የነበረው። ገላለው እያለ ዶሮ ረዱ ይላል። ከዛ ዶሮ ሲጣርድ እንደገና በግ ይላል። በግ ሲጣርድ እንደገና ወይፈን ይላል። ወይፈን ሲጣርድ ደግሞ ሌላ የቀረኝ ነገር አለ ይላል። ፈንዲሻ ይላል። ከዛ ይቀጥልና፣ ብዙ የሚጠይቃቸው ጥያቄዎች በኑሯችን ውስጥ ካልተሟሉ ያው ማጋጨት ይጀምራል። ይሄ ነው የመግደል ምልክት እያለ ያሳያል። ከዛ በመጨረሻ ብዙ ተገብሮለትም ልጆች ተሰጥተውትም እድሜ ልክን እያማቀቀ ዘመን ይጨርሳል። ዛንት ነው ምን እያረካት ኖርክ? ታለው ሁለት ወንድሞቿ አስራ ሶስት አመት አያዩት አያዩት አያዩት አናግሯትም። ሶስቴ በመውለድ ስም አሳረድኩ ሶስቴ በመውለድ ስም አሳረድኩ። ቀልድባታለሁ ቀልድባታለሁ። ቤተ ክርስቲያን እንዳትደርስ እግዚአብሔር ቤት እንዳትደርስ ከአባቷ ጋር እሱ ባልፈቀደው መንገድ ወግራ በሆነ መንገድ ሄዳ እንድታገባ እንዳንድ ትኖር አረኳት። ከዛ እነሱ ሲያጎርቦ አባቷ ግን ሞቷል። አሁን ራርቶ እሱ ብቻ ይቅርታላት። እስላም አርጋታል፣ አላረኳትም። ክርስቲያን ነች፣ ግራ አረካት። ታዲያ ወደ ግራ ክርስቲያን፣ ስመ ክርስቲያን ባዶ ቀፎ፣ ግን ስመ ክርስቲያን ባዶ ቀፎ፣ ባዶ ቀፎ። ልጆቿን ማቁረብ ምኞት፣ ለማቁረብ ስትፈልግ ምኞት፣ ምኞት፣ ምኞት ብቻ አረግባታለ ለምን እንድትቀር? ቤተ ክርስቲያን ያስጠላኛል። ቤተ ክርስቲያን አስቀርቼ ባስገዛት ፈለግኩትን ባደርጋትና አለቃ ሆኜ ብሾምባት ደስ ይለኛል። ትንቀለቀላለች ጨሌ ምጥስ የምጥስ የቤቱን ገረቤ ላይ አውጥታ የወረወረች እሷ ነች። እኔም እሷን ሲኦል ጫፍ ባደርሳት ደስ ይለኛል። ሲኦል ጫፍሁ እሷን ሰፍረን ብንጫወትባት ደስተኛ ነው በቃ ብንጫወትባት፣ ብንተረማምሰት ህይወቷን ምስቅልቅል ባዶ ምኞት ብቻ ውስጧ ያለው እድገቷን የሚፈልግ የሚመኝ አይደለም። አሁን እንድትበላ እንድትጠግብ፣ እንዲያምርባት፣ እንድትለብስ ቆንጆ እንድትሆን አይልም። እንዲህ ነው የሚለው። አሁን የምትሰሙት ይህንን ነው። ነው ወይ? እንኳን ይሄ ሰይጣኑ እናንተም አትሉም እኮ ይመርባት አትሉም። ትልበስ ትዋብ አትሉም። እድሏ የተቃና ይሁን አትሉም። እናንተ ሰዎቹ እንኳ ይሄን አትሉም። እንኳን ሰይጣኑ ምኞት አረኩባት። ከአምስት አመት በላይ ስትመኝ ለመገናኘት ለመታየት ብቻ የዛሬ ሳምንት መታ ነበር። አንተም ፍለጋ የለም ሰው አልፈልግም። ቅዱስ ራይዳ አንተ አለ ብላ ተጠምቀ ሄደች። ደግሞ ልጆቿን ሶስት ሁለት ልጆቿን ጉድፍ ታማዋል። ባሏ ቤት የለም። የፈለገ ይሁን አልቀርም አንዴ እላችሁ ብላ መታችሁ። ታዲያው ማን አነሳ ማን እንትን አለ? አንተ ጋር የሚመጣው እሱ ምን አደረጋት? መዘለግ ስለ እግዚአብሔር ቃል ስለ ጠቋር ምናምን እያወራ እያለ እሱን መታችሁ። አሸነፈችው። አታውራ ስለ እኔ ብላ መታችሁ። በጥፊ ነው አንተኔ መታው ወይስ አንገቱን ቆለመቀችው? በውስጡ አድሬ አንገቱን በጥሩ ጥፊ መታው። እንዴት አድርገህ በጥፊ ጎን ለጎን ቆጭ ብሎ እያወሩ የእግዚአብሔር ቃል አውራ፣ የእግዚአብሔር ቃል አውራ አለች። ግን ተቁነጠነጠች። ሰማችሁ፣ ሰማችሁ ነው። ተው ስለ ጠቋር ሲሰብክ ተው። እንዴት አድርገህ መታው። እስቲ ጆ አንገቱ በጣም ሳምንት ይዞን መጥቶ ነበር አልቻለም። ዛሬ ይሰራ ነው። ከዛ በኋላ እንደምንም ብለሽ እንደምኞትሽ ድረሽ እህትሽን ቅጠሪያት እናለ እህቷን ቀጥራ ይዛ መጣች። እህቷ መታለች። አንተ ተቋሩ የእናትን ያባትን የሁለቱ አያት ቅድሚ አያቷ የሆነ የመገበሪያ መገበሪያ ቦታ አዘጋጅተውልኝ የሚያከብሩኝ አያት ቅድሚ አያቷ እሷ ወታ ንቀት አመጣች። ቤተ ክርስቲያን ተማርኩ ወታ ብላ አንድ እሷ ወታ ቤተ ክርስቲያን ለመሄድ ስትመላለስ ቀራንዮ መድኃኔዓለም ንቀት አመጣች። ቤት ውስጥ ለስንት ዘመን አባት እየፈርቶ የፈርቶ ቁጭ አድርገው ጫሌ ምንም ሳትነግረው እሷ ብሎ ባለ ሱባኤ ወር ይዣለሁ ሱባኤ ብላ በልባ ለማንም ሳታማክር ወስዳ ወንዝ በዛ ወንዝ ስትመላለስ ነው ይቀልልባታል። በዛ ወንዝ ስትመላለስ ወደ ቀራንዮ መድኃኔዓለም ጥለሽኛል፣ ግን ሰብሬ ብትንትንሽን አውጥሻል። ብትንትንሽን ንቀት ላንቺ ቤተ ክርስቲያን ብቻ ሰድባለሁ። ምክንያቱም ወጣን እንደማድረግሽ፣ በቁጥጥር ስር እንደማድረግሽ እርግጠኛ ነኝ። አወላለድሽ፣ ክፉ አወላለድሽ፣ አመጣጥሽ፣ ክፉ። ታዲያ ድብልቅልቃቸው ወጥቶ አስራ ሶስት ዓመት ሶስት ልጅ አላት። ሶስቱንም አያውቋቸውም። እሷን አያውቋትም፣ አያናግሯትም። ጥቂት የዋህነት ያወዛውዛት፣ ጥቂት የዋህነት ያወዛውዛታል። አንድ ቀን ግን ስንት ናችሁ? ብዙ ነን አርባ ዛር ነው አርባ ዛር አንተ መሪው ጠቋር ነው ጠቋር ነኝ አሁን ከዛ እያልክ አይደል ማየት እንጃ አይቻልም። ማየት እንጃ አይቻልም። እንዴት ለምን ገለዋለሁ አልኩ መሰለ ምኞቷ አንድ ቀን ብደርስ እንደምድና ምናለን ነፃ እወጣለሁ ይህን ነገር አትከለሉት ነጻ ወጣለሁ ነጻ ወጣለሁ አንቴና የለውም ሰዎች እንደሄዱ ስትሰብክ ሂዱ ሂዱ። እሳቸው ጋር ሄዱና እንደምንም ዳኑ ነው። ልጆቼ ይዘውኝ ነው። ያኔ ሲሰብክ ልገል መጣሁ ግን አልቻልኩ አልቻልኩ አልቻልኩ አልቻልኩ። ሁለት ልጆች ይገላሉ ያልከው እንዴ ነው። ጉልበት ብችልማ ሰውን ሁሉ ለነጻ ለማውጣት ነጻ ላወጣቸው እኮ ነው ከሚጨናነቁ ነጻ ማ እዚህ ተሰብስበው አሚር ሱዳ ቢሄዱ ደስተኛ ነበርኩ። ወየ ቤታቸው ይህ ጠቋር የሚባለው መንፈስ በዚህ በኢትዮጵያውያን ላይ የሰለጠነ መንፈስ ነው። በአብዛኛው በተለይም ወደ መንፈሳዊ ስፍራ ቀረብ የሚሉትን መንፈሳዊ የማስመሰል ባህር ያለው ዳዊት ደጋሚ ነው። ለቤተክርስቲያን ክርስቲያን የሚቀርቡትን ዳዊት ደጋሚ ይላል። በረሃ ለሚኖሩት ዘንዶ ጠምጣሚ ይላል። ገጠር ወንዝ ዳይ ለሚካድሙት ቡና ካዳሚ ይላል። መናይነ ለሚሉት አሸዋቃሚ ይላል። እንዲህ አይነት እንዲህ አይነት ስልታዊ የሆነ የመናፍስት ዘዴ ነው። ዘዴ ያለው ነው ይሄ፣ ቅዱስ ዳዊትንም የፈተነ ነው። ዳዊትን ራሱ ብዙ ጊዜ መከራ ሲያሳየው የኖረ መንፈስ ነው። ለጦርነት አንድ ወቅት ላይ ያነሳሳው ይሄው የጠቋር መንፈስ ነው። እስራኤል በተማረኩ ጊዜ ካህናትን ይዞ ይጎዳ የነበረው ይሄ የጠቋር መንፈስ ነው። በእስራኤል ዘመን ሁለቱም በትንቢተ ዘካርያስ ላይ የምናገኘው አለ። ትንቢተ ዘካርያስ ምዕራፍ ሶስት ላይ ታላቁን ካህን ቀኙን ይዞት ነበረ። ቀኙን ነው የሚይዘው። ቀኝ ላይ ነው በብዛት የሚሰፍረው። ቀኝ ትከሻችሁ በሚከብዳችሁ ጊዜ የዚህ መንፈስ ምልክቶች እንደሆነ ልናውቅ ይገባል። ለዚህ መጽሐፍ ሁለተኛው መጽሐፍ ላይ ጠቋር ከፍተኛ ቦታ እንዳለው እና ሚስጢራዊ የሆነ መንፈስ እንደሆነ ተጽፏል። ደብተራው የሚያቆራኘው ይህንን መንፈስ መንፈሳዊ አድርጎት ነው። መንፈሳዊ ያደርጉታል። አንዳንድ ጊዜ አርባ ቀን ከራሳቸው ጋር ሲያለማምዱት ይኖራሉ ድርሳኑን፣ ገድሉን፣ የቅዱሳንን ሁሉ አብሮ እንዲደግም ያደርጉትና ይልኩታል። ከዛ በኋላ ሁሉም ሲደገም አቀዋለሁ ነው የሚለው አቀዋለሁ ይላል። በዚህ መንፈስ ተቆራኝተው ዜማ ሜት ሲገቡም አብሮ ዜማውን ይለማመዳል ከዛ በኋላ መንፈሳዊ ጠቋር ይባልና እንዳውም ጠባቂ መልአክ እስከ መባል ድረስ የተደረሰበት ዘመን ላይ ደርሰናል። እና ጥንቃቄ የሚያስፈልገው ክፉ ጠላት ነው፣ በደንብ ልናውቀው የሚገባ እውነት ነው። ለዚህ ነው እንግዲህ ከጠላት መማር አለብህ የሚባለው። ለዚህ ነው ልክ እንዳልኳችሁ አንድ ወታደር በመጀመሪያ ደረጃ ከምልምል ወታደርነት ወደ ሙሉ ወታደርነት የሚሄደው ስለ ጠላቱ በሚገባ ከተገነዘበ በኋላ ነው። ይሄ እንኳን ራሱ አንድ ሌላ መንገድ ነው፣ አንድ ሌላ አቅጣጫ ነው። ይሄን እውነት ይሄን እውነት ከዓለም ካየን በመንፈሳዊው ነገር ላይ ጠላት የለብኝም ወይ የሚለውን ስትል እንደውም ከባዱና ኃይለኛው ጠላት ይሄ መንፈስ ነው ማለት ነው በለቀት ሄዳላት ይደም ደግሞ ከዚህ መንፈስ በስተጀርባ የሚወለዱ ልጆች ወንድም ወንድም አይሆንም፣ እህትም እህት እህት አትሆንም። እህቷ እህቱ አይደለችም፣ ወንድሟም ወንድሟ አይደለም። ለምን? የመናፍስት ልጆች ናቸው። አይግባቡም፣ አይጠያየቁም፣ አይተሳሰቡም፣ አብረው አይበሉም፣ አብረው አይጠጡም። የአጋንንት ልጆች ናቸው። በአካል የሰው ልጆች ናቸው። በአስተሳሰብ በባህሪ፣ በጠባይ የአጋንንት ልጆች ናቸው። ስለዚህ መግባባት፣ መተሳሰብ፣ መጠያየቅ አይኖርም። ሰይጣኑን ሰይጣን እንዴት ይጠይቀው? ስለዚህ ተኮራርፈው ሲገናኙ፣ ተጣልተው ሲጫወቱ፣ ተበጣብጠው ነው የሚለያዩት። ለምን? መንፈስ ነው ውስጣቸው ያለው። አባታቸው መንፈስ ነው፣ ዲያብሎስ ነው፣ ሰይጣንና አጋንንት ስንት ነው? ለዋዲ አካል እድሜዋ ስንት ነው? እንግዲህ አብሮ ተወልዷል ማለት ነው። ይሄ ይሄን ይሄ ችግር የአንተ ችግር ካልሆነ ምን በምን አይነት አስተሳሰብ ኢትዮጵያዊ እንደምትሆን ግራ የሚያጋባ ነገር ነው። የእሷ ችግር የእኛም ችግር ነው የምትል ካልሆን ከአንተ የዘመኑ ሰው እንጂ ኢትዮጵያዊ አይደለም። የዘመን ሰው ነው። የዘመን ለዘመን የሚኖር ዝም ብሏል አይደል የዘመን ሰው በልቶ ጠጥቶ ዘመኑን የሚጨርሰው እንደዛ አይነት እንጂ ኢትዮጵያዊ አይደለም ማለት ነው። የአካባቢ ሰው ወይ ዝም ብሎ የመንደር ሰው፣ ዝም ብሎ የመንደር ሰዎች አሉ ብዙ ብዙ። አሁን የመንደር ሰው እንጂ ኢትዮጵያዊ አይደለም። ለዚህ ነው ወሬ የምናበዛው ሹክሹክታ፣ አሉባልታ፣ መሞዳሞድ፣ ምናምን ቀደዳ፣ ቅደደው ካሳ ብቻ የምንሆነው የመንደር ሰዎች ብቻ ስለሆነ እንደ ኢትዮጵያዊነት ስላላሰብን የእሷ ችግር የእኛ ችግር አይደለም ማለት ነው። የሁላችንም ችግር ነው ካል መፍትሄው ደግሞ ከዚህ ከጠላትህ በሚገባ መማር ነው። አብሮ ተወልዷል ማለት ነው። እኔ ጋር እንዴት ሊመጣ ይችላል እያልክ ስትፎክር በሚሊዮን ነው የተቀመጠው። እንደው በአንድና በሁለት ቢሆንች አያያዙ በጠንካራ ሁኔታ ነው። ለምን የዕለት ኑሯችን ከክፋት የራቀ አይደለም ከድምፆቻችን ጨምሮ ማለት ነው። ድቸው ከክርስትና በፊት ለሰይጣን አደራ መስጠታቸው ለእኔ መስጠታቸው፣ የቤተሰቦቻቸው ድክመታቸው፣ ውድቀታቸው፣ ልጆቻቸው ለእኔ አደራ መስጠታቸው አስቀድመው ለኔ ማስገዛታቸው፣ ስም ሰጥቻለሁ። ስም ሰጥቼ እሸኝቻለሁ። በዛ ስም አልተጠራች፣ ምድለኛ ነች። በክርስትና ስማ ትርስ ተስሙን ግን አልጠራም። ከኋላ ያለው ውድቀታቸው፣ ትልቁ ውድቀት ምንድን ነው? አንተን አደራ ማለታቸው። አደራ ማለታቸው ሄደው? ቤተ ክርስቲያን ሳያደርሱ አስቀድመው አምስት ቀንና ሶስት ቀን አራስ በሆኑት ሄደው ስም ያመጣሉ። ደካሞች ናቸው፣ አያውቁትማ። ስለዚህ ተቆራኛቸው፣ ህጻናቶቻቸውን ይዤ ልቦናቸውን ነስቼ አደከምኩት። የእነሱን ህጻናቶች ደግሞ ብፈልግ አጉል አዋቂ ነች። የገብርኤል አደራ ነው ልጅ እሷ ብሎ ግማሹ፣ የማርያም ግማሹ የገብርኤል ነው ብላ ሰጠቻቸው። እሷን ለተሰጠች አልሰጠችም በቀዛት ደስ ይለኝ ነበር። እሷ የእሷን ልጆች አልሰጠችም፣ ለገብርኤል ሰጠች ሰጠች ማሳልፋ አንዱን ለገብርኤል ሁለቱን ለማርያም። ድንግል ማርያም ከዘመኑ ዝሙት ሁሉ አድነሽ ሴቶች ልጆችን አሳድጋቸው፣ ይሄን ወንድ ልጅ ደግሞ ለእግዚአብሔር ቤት የሚቆም አርጊው። እሱ ግእዝ ይደግማል። ህፃኑ ጎበዝ ነው። የአስራ ሁለት ዓመት ልጅ ነው። ግእዝ ይደግማል። ቤት ውስጥ ይጸልያል እንዳቀሙ። አሁን እንኳን ምን እንዳደረገ ታቃለ። ደውሎ እናቴ ሲያወሩ ልስማ ስልኩን እንዳዘገ

ልብ ታማ ቢሴት ያሉ አይ እሳቸው ያሉ ጋማ ሜዱ ብዙ ሰዎች እንደዚህ ነው። እና አንተ ተረፈች እስቲ ያለዚህም ተረፈች እቷ ታናሽ እቷ ነች። እቷ አዋረደችኝ፣ እቷ አዋረደችኝ። ቆራቢ ነች እኮቺ እቺ አዎ። ታዲያ ለምን ያስቃት? አልፈልግም ብላ ታማ፣ አንተ ጋር መታ። ብዙ ታሪክ ነው ያለው። ለጴንጤ ዳርኳት። ጴንጤ ባል ነበራት፣ የእንጀራ ልጅ ነበራት እነሱን ሁሉ እዚህ መታ። ያኔ ልደታ ስትሰብክ ያኔ አንተ ጋር መታ። ከዛ በኋላ እነሱ ተመለሱላት። ከዛ ኔ ልጄን ለማርያም ነው የምሰጠው ጽዮን ማርያም፣ ጽዮን ማርያም አረኔ ጉዴና ያቁም ቤተሰብ ተያዝ፣ ቤተሰብ ሁሉ ተያዝ። ነጻ ያውጣናል ብላ መስክራለች። ካገኘ ነው አደለም፣ ካገኘ ነው። በክሩ ነጻ ያውጣናል በእምነት ከዛ በኋላ የሱ አወረደን እሱ እኔ ግን አንተን እኮ ድሮ ነው የማውቅህ ድሮ እኮ ነው የማውቅህ ድሮ ማቅማናለ ማን ጎርጎሮው ሲያልመጣ የለም ግን ሁሉም ተባሯል እያለ ሸሸ ይኸው እኛ አልተባረርንም እግዚአብሔር የተመሰገነ ይሁን ግን እናንተ ክፋት አባሯችሁ ነው አሁን የተመለሳችሁት እ ተንኮል አባሯችሁ ምቀኝነት አባሯችሁ ወሬ አባሯችሁ ነው የመጣችሁት እርግጠኛ ነኝ ይሄ መምጣታችሁም ማስተማማኝ አይደለም። ለምን? ድሮ ተያይተናል። እዛ ነገም ተባሯል የምትሉ ናችሁ። እኛ ከመባረር አልፎ ኢሮፕን በሙሉ አዳረስ ነው። ብዙ ብናወራም ብዙ እንደገና እንድንሰራ አድርጋችሁናል። እግዚአብሔር የተመሰገነ ይሁን። ነጩ አልቀረ ጣሊያኑ አልቀረ። እነሱ ድሮ በመትረጌስ ሲመቱን፣ እኛ በመቁጠሪያ ቀጥቅጠን ቀጥቅጠን ይኸው ቢያንስ ቢያንስ ይኸውልህ የእምነትን ኃይል ማሳየታችን በራሱም አንድ ሌላ ነገር ነው። አንድ ሌላ ነው። ዛሬ ቫቲካን የእኛን እምነት ነው የእኛን ትምህርት ነው የሚከታተሉት የቫቲካን ቄሶች በሙሉ ማለት ነው የቫቲካን ቄሶች እኮ አልኳቸው። ጠቅላላ የቫቲካን ቄሶች አስመራ ያሉት፣ በከረን ያሉት ሁሉ የሚከታተሉት የእኛን መንፈሳዊ አገልግሎት። ምክንያቱም መንፈስን እንዴት እንደሚያጠቁ በተማሩም መሰረት ከከረን ሶስት የቫቲካን ቄሶች መንፈስ ወጥቶላቸዋል። በሚሊዮን የሚቆጠር በሚሊዮን የሚቆጠር መንፈስ ለዛ ሮም ላይ ሮም ላይ የቫቲካን ሬዲዮ ቃል አቀባይ በሳቸው አማካኝነት ተደውሎ ወዲያውኑ ተያዘላቸው። ሶስቱ ነፃ ወጡ። ከሮም ከረን ማለት ነው። ድሮ የኛ ከረን፣ የዛሬዋ ደግሞ ሌላ ከረን። እዛ ተደውለው በስልክ ብቻ ተባሮላቸዋል። አሁን ይህን ምን ቤተ ክህነት ከተከሰስኩበት አንዱ አንድ ወቅት ላይ አስራ አራት መማክርቶች ቁጭ ብለው በስልክ ታባርራለህ አሉ። የሚል ቋንቋ ነው የጠየቁኝ። የዘመናችን መማክርቶች ቁጭ ብለው አስራ አራት ናቸው በስልክ ታባርራለህ አሉ። እንዴት ነው አሉ። ቃል ተናገር የሚለውን ቃል የተረሳችሁት አልኳቸው። ቃል ተናገር አይደል? የዛሬ ተባር ነው ወደ ቤቴ አትግባ ነው ይህንን ስንሰብከው ኖረን ዛሬ እንዴት ይህን ረሳችሁታል? ደግሞ በትዕቢት ይናገራል እንዲህ። ያሉ የእግዚአብሔርን ቃል በድፍረት ስትናገሩ ትዕቢት ሆነባቸው። ሳንስማማ ተለያየን። ከዛ በኋላ ወደ እነሱ አካባቢ አልሄድኩም። የጠሩኝ በማክበር ይመስለኝ ነበረ። ለካ ለሌላ ነገር ነው የጠሩኝ። ለዚህ የወላችሁ እንዲህ አይነት ትውልዶች ነን። መዘዛችን ሲጓዝ ሲጓዝ ሲጓዝ ኖሮ አሁን ጫፍ ላይ ደርሶ ሁሉ ነገር የተራቆተበት ሁኔታ ላይ ደረሰ። ድሮ ለካ የአባቶቻችን ፍቅር ነው አስማቱንም መተቱንም የሸፈነው። ዛሬ ያ ፍቅር ሲጠፋ ተጋለጠና ቁጭ አለ ነው የሚጸልዩ ሰዎች ነበረ። የድሮውን የድሮውን ክፋት የሸፈነው እየሰማችሁ ነው የድሮውን ተንኮል የድሮውን አበሳ የድሮውን ችግር የአባቶቻችን ጸሎት ሸፍኖት፣ በፍቅር ነበር የተሸፈነው። ዛሬ ሁሉም ቦታ ላይ ፍቅሩ ሲጠፋ የሚሸፍነው ጠፋና ተጋለጥን። በቃ ወለል ብለን ይኸው ዲያብሎሶች ሆንና ቁጫል ክፉ መንፈሶች ሆንና ቁጫል ሰዎች መሆናችን ቀርቶ መንፈሶች ሆነን ቀረ። እውነት ልንገርህ ሳልደብቅህ ልሂድ። ምን አረጋት አለው መሰለህ በእውን የምትጸየፈውን ግብረ ሰዶም በህልም በሴት አስመስዬ ስጫወትባት አጥራለሁ። ከዛ በኋላ ተነስታ ተሰስቀሰቀች። ውይ እግዚአብሔር ሆይ ምድርን በሳት ያስበላትን ኃጢያት ለኔ ምን አደረግኩ እግዚአብሔር። ገፍታ መታለች። ወንድ ነች፣ ገፍታ መታለች። ሆነች ነው ምትመጭባት ሁለት ስትጸየፈን ተዳር ተናት እንሄዳለን። አንተ ተዘጋጅ። እህት ትማማቾች ናቸው። እንግዲህ የቤተሰቡ ክፉ መንፈስ አብሯቸው ተወልዶ ይሄን ይመስላል። መወለድ ከክፉ መንፈስ የሚባለው አንዱ ገጽታ ይህን ነው ይመስለው። በቃ ይሄ የእኔ አይደለም ካልክ አንተ በራሱ ሌላ ዓለም ፈጥረሃል። ሌላ ዓለም ላይ ነው ያለኸው። ሌላ ቦታ ብጅትሃል። ሌላ አካሄዳለህ ሌላ መንፈስ አለህ ማለት ነው። የማይታወቅ ላንተ፣ በራስም እንኳን አታውቀውም። ታዲያ ይህን በምታውቀው መልኩ ሲገለጽልህ አላውቀውም ካልክ ምን አይነት ህይወት ውስጥ ነው ያለ ነው ማለት ነው? አሁን በእርግጥ በዚህኛው ትውልድ ውስጥ ሁሉም የራሱ አለም አለው። ዝም ብሎ ግን ነባራዊውን እውነታ የጣለ አካሄዱ፣ ሁሉ ግራ የሚያጋባ፣ መድረሻውን የማያውቅ ሌላ አለም አለ። በልተዘጋጅ አፍ ላይ አፍ ላይ ተዘጋጅ ተዘጋጅ በደምብ ጓጣ አፍ ላይ ውጣ አፍ ላይ ሆንኩ። ነው እህትማማቾች ናቸው። የሉም አሁን እነዚህ ስሞቻቸውን ብትጠሩ አሁን ሌላ ስም የለም። ሰይጣን፣ አጋንንት፣ አጋንንት፣ አጋንንት አብሬ ነው አደግኸው አብሬ ነው ያደግሁት። አሳድጊያት ነው፣ አሳድጊያት ነው የራሱ ወገኞች በመሆናቸው ወገኞች በመሆናቸው ስንት ትውልድ ይዘህ ነበረ? ዘጠኝ ነን፣ ዘጠኝ ልጆች ሶስት ሞተዋል። ሶስቱን ሁለቱን የገደልኩብሽ ነኝ ብሎ እናት አስፈራርቶ እችዋ ተረፈች የተባለችው ለዛ ነው። ሁለቱ እኔን ተረፈች አሉት ለዛ ነው ተረፈች አሉት። እሷ እንደዚህ ነው፣ እዚህ ነው ልጅ ሲያልቅባቸው ሞኞች፣ ሞኞች እኮ ናቸው። ልጅ ሲያልቅባቸው ተረፈች አሉት። ለእሱ ቢለምኑት እኮ እሷ አይደል የሰጠው መች መች ከለክል ነበር። እነዚህ ያው ምንም ሳይቆርቡ ምን ሳይሉ እሷን እንደወለደች አንቄ የገደልኳት አራስ ቤት እንዳለች ሬሳዋን አሽጌ ላክ። የቷን እናት ይየውን የኛን እናት እንደወለደች ብታይ ጥቁር አንበሳ እንደወለደች ደግ እናት ብታይ ወሰደ። ልጆቹን በለዋቸው፣ ኑሯቸውን አበላሸው። እየቆረበች አንተ አብረቁች ብላል። ተደብቄ ተደብቄ ተዘግብላችሁ አፍለውጣ። እሺ፣ በኢየሱስ ክርስቶስ ስም ወደ አለበት አንተ በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ሲውል እንገባለን። እግዚአብሔር ገሰሰው። ሁለቱም እህትማማቾች ናቸው። የገባው ሰይጣን ነው። ህይወታቸውን ዘመናቸውን የሚፈትን መንፈስ ነው። ወይ ተረፈች። ለዛር ሰጠው ስትተርፍ ተረፈች የሚል ስም ሰጧት። ቀጣዩ ትውልድ ግን ላለማስያዝ እነሱ ጥንቃቄ አድርገዋል። እንዴት ናችሁ? እግዚአብሔር ይመስገን አባ፣ እግዚአብሔር ይመስገን። እግዚአብሔር ያኑርልን ጤናውን። ማን ነው ስምሽ? ተረፈች። ተረፈች በይ በርቻ፣ ይዙሽ ይኸው። ዘመናት የቆየ መንፈስ ነው። ናይስ አንቺ ደግሞ እኮ ገለዋለሁ እያለ ነበር የመጣው እኔን እገለዋለሁ እያለ እንደው በቃ ለያዥ አስቸግሮ ነው። የምን ገለዋለሁ ነው እንዴ? የምን ገለዋለሁ ነው? እኔ ልድን አይደል እንዴ የመጣሁት? ልድን አይደል እንዴ የመጣሁት? የምን ገለዋለሁ ነው? ከዛ እየፎከረ ነበር የመጣው። እኔን እኮ ነው እንዴ ነገር አይደል? ካጠገቤ ነው የመጣችሁ። ካጠገቤ ነው የመጣችሁ። እኔ ወንድሜ ነበር ሊያመጣት የነበረው። ከዛ እሱ እርሶ ጋር ይመላለሳል ከዚህ በፊትም ስጢፋኖ ስርሶ ጋኔ መጥቼ ነበር። ከዛ ዛሬ ቢሮ ግባ ተባለ። እሱ ቢሮ ሄደ። እባክሽን ይዘሻት ይጃልኝ ይዘሻት ይጂ ሲለኝ ተሰምቶኝ ማያቀኝ ስሜት ተሰማኝ። ራሴን አመመኝ። አንቺ ማመመኝ፣ አሁን አይመቸኝም ልላልኩና እንዴት አድርጋችሁ ቀድማችሁ ማታ ትናገሩም ነበር? እንደሚሄድ ካወቃችሁ ልጆቹን ሳላስተናግድ ብዬ ምክንያት ሰጠው። እንደምንም ብለሽ ይዘሻት ይጂ ብቿ ብቻ እንዳትሄድ ነው፣ ና ይዘሻት ይጃለኝ። በኋላ ስትመጣ እሷ ምክንያት ፈጠርኩኝ ለመቅረት። መጥቻለሁ ደርሻለሁ እና አስፓልት ነኝ ስትለኝ፣ ነይ ስላሴ ሳልሳለም አልሄድም፣ ልጆቼን አስተናግዳለሁ፣ ቤት ነ ያልኳት። ከዛ አልመጣም መንገድ ላይ ነ ይልኛለችኝ። በግድ በቃ ሳይመስለኝ እሷ ግማሽ መንገድ መታ፣ ተያይዘን መጣን። ስንመጣም እዛ ጋር ስደርስ ጥሩ ስሜት አልተሰማኝም። ራሴ እንደማቃጠል ምናምን አለኝ። በቃ ይሆንም ብስጭት ነገር እኔ በቃ ምንም ለፋለው ለፋለው ምንም አልሆነኝም። ምን እንደሆነ አልገባኝም። ወደ እግዚአብሔር ቤት ሲገባ ፈተና አለ ወይ? እንዲህ ነው እንዲህ ነው እላለሁ። ብዙ ነው ሕይወቴ ፈተና ነው፣ እንዳለ ከላይ እስከታች የመጣው ፈተና ነው። አባ ያን፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ በጸጋ ያን። ኑሮ ትርሶን ይጠብቅልን፣ መድኃኔዓለም። ማነው ስምሽ? ትርሲ ተገብርኤል ወይ ትርሲ ተገብርኤል፣ በርቺ መርቺ። ጠቋር ጉረኛው ደሞ እኮ የሚገርም ነገር። እግዚአብሔር ይስጥልኝ ኡ መድኃኔዓለም። ጭንቀት ነበር ሕይወቴ ሙሉ ይሰማኛል። ወንድሞቼ ተቆራርጬ ቀርቻለሁ፣ ሁለት ወንድሞቼ